ሰላም አለይኩም ወራህመቱላ ወበረካቱ። የተወደዳችሁ ተመልካቾቻችን እንደገና በሌላ ክፍል ተገናኝተናል። ይህ ፕሮግራም አሁንም በረመዳን በዚሁ ሰዓት ወደ እናንተ መድረሱን ይቀጥላል። በድጋሚ እንኳን ለ1446ኛው ዓመተ ሂጅራ ረመን እንኳን አደረሳችሁ እያልኩኝ አሁንም ፕሮግራማችን ይቀጥላል። ከኛ ጋር ቆዩ። ሰላሙ አለይኩም ወራመቱላ ወበረካቱ። አሰላሙ አለይኩም ወራመቱላ ወበረካቱ። ወአለይኩም ሰላም ወረመቱላ ወበረካቱ። በቅድሚያ ስምህ እንተዋወቅ። ስሜ አረቡ ሸሪፍ ይባላል። አረቡ ሸሪፍ፣ ማሻአላህ። ምን ማለት ነው አረቡ? አረብ ነው፣ ስም ነው። እንግዲህ ታረደ ስም ትርጉም ብዙ ጊዜ አይጠየቅም። እሺ፣ ከየት ነው የመጣኸው? እዚህ ምን እንደምትሰራው? የመጣሁት ከጎፋ ነው፣ ከጎፋ ዞን። እዚህ ቡኻሪ ኮሌጅ ለሸሪዓና የአረብኛ ቋንቋ ጥናት ለማድረግ ነው የመጣሁት። እንዴት ነው ረመዳን? አዲስ አበባ ጾመህ ታውቃለህ? አዲስ አበባ ባለፈው አመት አንድ አስራ አምስት ቀን ጾም ያለው፣ ከዛ ውጭ ያለውን ወደ ቤት እጄ ነጸምኩት። እሺ እንዴት ነው ጎፋ፣ ይሞቃል ይበርዳል? ረመዳን እዛ ምን ይመስላል እስቲ ንገረኝ። ጎፋ ያው አልሐምዱሊላ አየረ ጥሩ ነው። ብዙም ያው የሚሞቅም አይደለም ያው ብዙም አይበርድም፣ መሀከለኛ ነው። ና ያው ለረመዳን አሪፍ ነው የሚመቻል። እዚህ ሳ አዲስ አበባ አዲስ አበባ ደግሞ አየራ በጣም የመቻገር ናትና ያው ለመኖር ከጎፋ ይሻላል። ከጎፋ ይሻላል። እንዴት ነው ጎፋ ብዙ ሙስሊሞች አሉ? ጎፋ ሙስሊም ብዙ ማለት አለ ማለት አይቻልም፣ ትንሽ ነው ያለው። ያው ቁጥራቸው በጣም አናሳ ናቸው ያው ያሉት። ኢንሻአላህ እናንተ ተምራችሁ ስትሄዱ እዛ ብዙ ነገር ትሰራላችሁ ብለን ተስፋ እናረጋለን። አዎ፣ ኢንሻአላህ የተማርና ያለ ነው ኢንሻአላህ የራሳችን ለውጠን ያው ህዝቡን ለመለወጥ ብለን የተማርና ያለ ነው። ኢንሻአላህ እንለውጣለን ብዬ ተስፋ አረጋለሁ። እሺ አሁን እስቲ በረመዳንም ስለሆነ እዛ ጎፋ ላሉ ጓደኞች ለዛ ማህበረሰብ በጎፋ ቋንቋ እንኳን አደረሳችሁ ረመዳንን በጥሩ እንዲያሳልፉ በኢባዳ እንዲያሳልፉ አስተላልፍላቸው። ምክር ያው እኔ ማሳልፈው ነገር በጎፍኛ ላውራ። ተጎፈት ስራ አተናኮ ደጋ በጌኮ ረመዳን በጣም ሎ አገናግዳግሾ

መርሀባ ረመዳን፣ በስንተኛው ዓመተ ሂጅራ ተደነገገ? ረመዳን በዘጠነኛው ዓመተ ሂጅራ አልተመለሰም። ኢንሻአላህ ሹክራን፣ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ በረካቱ። አለይኩም ሰላም ወራህመቱላሂ በረካቱ። ስምህን እንታወቅ። ስሜ ሁበይባሚ ይባላል። ክፍሌ ደግሞ አምስተኛ ክፍል ነኝ። አምስተኛ ክፍል ማሻአላህ። የት ትምህርት ቤት ነው እምትማረው? እኔ ቤተል ትምህርት ቤት የሚባል ትምህርት ቤት ነው ማረው። እሺ ለረመዳን እንኳን አደረሰ። እሺ እንኳን አብሮ አደረሰ። እሺ ለአንተ ጓደኞች ትምህርት ቤት ሚማሩ አሉ አይደል? ለነሱ ለቤተሰቦች ሌሎች ወንድሞች ካሉ ለነሱ እንኳን አደርሳቸው ማለት ትችላለህ። እሺ ስማቸውን ጠቅስ። እሺ ለመለው ለእስልምና እምነት ተከታዮችና ለወንድሞቼ፣ ለአማር፣ ለሀምዛ፣ ለናቴ፣ ለመክፊራ፣ ለሀሲና፣ ለነሱ በሙሉ እንኳን ለረመዳን ወር ጾም በሰላም አደረሳቸው ማለት ፈልጋለሁ። እርሶ ላለአንተም እንኳን አደረሰ። ፈውዛ መሀመድ። ፈውዛ መሀመድ። ስንት ያክፍል ነህ? አራት። የት ሰፈር ነህ? ደብረ አባይ። ለረመዳን እንኳን አደረሰን። እንኳን አብሮ ደረሰ። ትምህርት ቤት ጓደኞች፣ ለወላጆች እንኳን አደረሳችሁ ማለት ይችላል። እናቶቼ፣ አባቶቼ፣ ጓደኞቼ እንኳን በሰላም አደረሳችሁ። ለረመዳን እንኳን አብሮ አደረሰን። ቁራን ትቀራላችሁ አደል? ረመዳን ላይ በደንብ ትቀራላችሁ እንሻአላህ። አሚር ሙዲን አሚር ሙዲን አምስት አምስት ያክል እንኳን አደረሳችሁ በላቸው እንኳን አደረሳችሁ ለመላው እስልምና ተከታይና እህቶን እህት ወንድሞቼ አክስቶቼ ምናምን ዘመድ ጠቅላላ እንኳን አደረሳችሁ ለሁሉም ዘመዶቼ እንኳን አደረሳችሁ ስፖርት ሰራላ እንዴ ስፖርት ማርሻል ሰራላ ምን አይነት ቀበቶ ነው ያለ ቢጫ ቢጫ መሳይ ናላ እንዴ አሁን እሺ ቀጥ አመድ አብዱሰበድ ስድስት ስድስት ያክፍል እንኳን አደረሰ። እንኳን አብሮ አደረሰን። ጾም እንዴት ነው? ቀላል። ለእናቶቼ ለአባቶቼ፣ ለጓደኞቼ እንኳን አደረሳችሁ። እናቴ ፈዲላ፣ አባቴ መሐመድ፣ የጓደኛ አሚር ኡመር፣ መሐመድ ታይኒ በቃ አዩ መሐመድ፣ አዩ መሐመድ፣ ስንት ያክፍል ነው? አራተኛ። አራተኛ ክፍል። እንኳን አደረሳችሁ። በለረመዳን ሁላችሁ ለእስልምና ተከታይ እንኳን ለረመዳን ወር አደረሳችሁ። ቤተሰቦች፣ ለእናቲም ለአባቲም እንኳን ደህና አደረሳችሁ። ደርሷቸዋል። እሺ፣ መልካም ረመዳን ለሁላችሁ። ሹክረን። ሰላሙ አሌይኩም ወራህመቱላ ወበረካቱ። ዋአሌይኩም አሰላም ወረህመቱላ ወበረካቱ። በቅድሚያ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የረመዳን በዓል በጾም እንኳን አደረሳችሁ እንኳን አብሮ አደረሰን። በቅድሚያ ስማችሁ እንታወቅ፣ ስሜ ሙዘሚል ሐጂ መሐመድ እባላለሁ። ሙዘሚል ኬት አካባቢ ነው እኔ መኖሪያዬ ሀያት ነው ሀያት ነው የምኖረው። ያው እንግዲህ አላህ ብሎ ሁላችንም ለረመዳን ደርሰናል እና እንደው በረመዳን ላይ ወጣቶች ምን መምሰል አለበት? እንደው የምታስተላልፉ ለሙስሊሙ ማህበረሰብ እንዴት ነው መጾም ያለበት? ብስሚላህ አራህማን ረሂም በመጀመሪያ ለ1446 ኛው የሸህሩ ረመዳን ሸህሩ ሙባረክ አላህ እንኳን አደረሰን እንላለን። ረመዳን በእርግጥ የረሕመት ወር ነው። ይሄ የምንጠብቀው ወር ነው። አሁን ያለንበት ረጀብ ነው፣ ቀጥሎ ደግሞ ሻዕባን ነው እና ስለዚህ አሁን ደግሞ ረመዳንን አላህ እንዲያደርሰን አላህን ነው የምንለምነው እና አምና የነበሩት ዘንድሮ የሉም እና አልሐምዱሊላህ አላህ አደረሰን። ይሄን ረመዳን በምንጽሁበት ጊዜ ካለፈው እንትናችን አኋላችን መቀየር አለብን። ትልቁ ነገር ይሄ ነው። ያለፈው አኋልና ይሄ አንድ አይደለም። ምክንያቱም ይሄ ቁርአን የወረደበት ብዙ ረሕመት የምናገኝበት ስለሆነ በዚህ ላይ ጠንክረን፣ በተለይ ወጣቶች በእድሜ ባለጸጎቹ በወቅቱ ሰርተውበታል። ያለፉት አልፈዋል፣ ያሉትም አሉ። እኛ ደግሞ ወጣቶችም፣ ከእኛም ደግሞ በታች ያሉት ወጣቶች ረመዳንን በተረቃቃ ሁኔታ መስጂዶችን በመነወር ብዙ ነገር ማህበረሰቡን ለኢባዳ እንዲዘጋጅ በማነቃቃት በኩል ወጣቱ ትልቅ ነገር ይጠበቃል። ይሄ ነው ትልቁ ነገር ከኛ የሚጠበቀው። እንሻላ ጀዛኩም። እንደው በልጅነት ረመዳን ስታሳልፉ ምን ይመስላል አሁን ካለው ጋር ሲነጻጸር? ያ ይሻላል አሁን ይ ዘመን ይሻላል? ረመዳን ያሳለፍንበት ጊዜ የበፊቱ መቼም ያው በወጣትነት እድሜ የነበረ ነው አሁን ግን እየመየዝን ስንሄድ በእድሜም እየገፋን ስንሄድ ከአባቶቻችን ብዙ የምንወርሳቸው አዳቦች አሉ። ብዙ ቁርአን ሁሉ መቅራት፣ ሁሉን ነገር ማድረግ በረመዳን መደረግ የሚገባቸውን ነገሮች የምናደርገው አሁን ነው። የበለጠ ኢባዳ የሚደረገው ምክንያቱም እድሜ እየጨመረ በሚሄድበት ጊዜ ኢባዳውም እየጨመረ በሁሉም ነገር እየተለወጥ ነው የምንሄደው። ያ የወጣትነት ዘመን በጣም እሱ የወጣት ዘመን ነው፣ አልፏል እሱ። አሁን አሁንም ኢንሻላህ ትሰራላችሁ ብዙ። አላህ እድሜያችሁን ያርዝምልን። እንደው በመጨረሻም ለቤተሰብ ለወዳጅ ዘመን ለጓደኛ እንኳን አደረሳችሁ ማለት ከፈለጋችሁ፣ በመጀመሪያ በመላው ዓለም ለሚገኙ ሙስሊም ኡማ ለ1446 የረመዳን በዓል እንኳን አደረሳችሁ። ረመዳኑ የአፍያ የርዝቅ የኢማን የኢባዳ የሁሉ ነገር እንዲሆንላቸው የታመሙትም የሚሽሩበት። የሞትም ደግሞ የሚማሩበት እንዲሆን ከልቤ እመኛለሁ። እናመሰግናለን። ዛኩሙላሁ ኸይር። የተወደዳችሁ ተመልካቾቻችን ፕሮግራማችንን የተከታተላችሁትን ይመስል ከተለያዩ ወንድሞች ጋር እንዲሁም ከህጻናት ከአዋቂዎች ጋር ቆይታ አድርገናል። ደስ የሚል ቆይታ ነበር። በሌላ ክፍሎች እስክንገናኝ እዚሁ ላይ ያበቃለሁ። መልካም ረመዳን። ቀጣይ ፕሮግራሞች ከእናንተ ጋር ይቀጥላሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ